ካሁን ቀደም ኃይሌ ጉብ ተራራ የት ነው ቢባል፣ ምን ያህል ሰው እንደሚያውቀው እርግጠኛ መሆን ባይቻልም፣ ሰሞኑን ለ12000 ዓመታት ያህል ካሸለበው እሳተ ገሞራ ፍንዳታ በኋላ አይደለም ኢትዮጵያውያን የዓለም አቀፍ መገናኛ ብዙሃን የኃይሌ ጉብ ጉዳይን እየተቀባበሉ ይገኛሉ። በቅርብ ዓመታት በተለይም ባለፈው ዓመት ከከርሰ ምድር የታመቀ እንቅስቃሴ ጋር የተገናኙ በርካታ የመሬት መንቀጥቀጦችና በአዋሽ አካባቢ ደግሞ ባልተለመደ መልኩ ጭቃ ዘል የእሳተ ገሞራ ትፎች ታይተዋል። በዚህም ምክንያት በርካቶች ከቀያቸው ተፈናቅለው እንደነበርም ይታወሳል። መረጃዎች እንደሚያመለክቱት ከሆነ ኢትዮጵያ ውስጥ አምሳ የታወቁ እሳተ ገሞራዎች አሉ። አብዛኞቹ ግን ለሺህ ዓመታት ያህል ፈረንጆቹ እንደሚሉት ዶርማንት ቮልካኖ ወይም የሚከሰቱበት ጊዜ የ የማይታወቅ አይነት እሳተ ገሞራዎች ናቸው። በዛሬው የሃሪዳ ሰሳ ሰሞኑን በአፋር ክልል ኤርታሌ አካባቢ ስለተከሰተው ሰማይ ጠቀስ የጢስ ማዕበል መረጃዎችን እያጣቀስን እናነሳለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በሶማሌ ጉብ በአፋር ክልል በሚገኘው የሚጤሰው ተራራ ኤርትአሌ የሚገኝ ሲሆን ላለፉት 12000 ዓመታት ማንም ሳያስተውለው አንቀላፍቶ ቢቆይም ሰሞኑን በውስጡ ያመቀውን ውጥረት ወደ ምድር አስተንፍሷል። እሁድ ዕለት አምስት ሰዓት ተኩል አካባቢ የተከሰተው እሳተ ገሞራ ዝም ብሎ በመተንፈስ ደረጃ የሚጠቀስም አይደለም። በአካባቢው ዝም ብሎ ወደ ሰማይ የተወረወረ ጢስን ቢመስልም በርካታ ዓለም አቀፍ በረራዎች እንዲሰረዙ ምክንያት ሆኗል። በእርግጥ ሰመራ ዩኒቨርሲቲ በዕለቱ ባወጣው የማስጠንቀቂያ መልእክት ከክስተቱ በኋላ የአካባቢው አየር ጠረኑ መቀየሩንና ሰዎች የተለያዩ ጭንብሎች በመጠቀም ራሳቸውን እንዲጠብቁ አሳስቧል። ኤርታሌና አፍዴራ አካባቢ ፍንዳታው ተከስቶ ከፍተኛ አቧራና አመድ ቢለብሱም በሰውና በእንስሳት ላይ የደረሰ ጉዳት እንደሌለ ተነግሯል። ይህ የምስራቅ አፍሪካ ስምጥ ሸለቆ ክፍል በሆነው ኤርታሌ አካባቢ የተፈጠረው ፍንዳታ በምድርና በሰማይ መካከል የተገነባ ግንብ እስኪመስል ድረስ 148 ጫማ ወይም 45 ሜትር ከፍታ ድረስ ዕቅብ መምዘግዘጉ መረጃዎች ያመለክታሉ። አሶሺየትድ ፕሬስ ያነጋገራቸው የአፍዴራ ነዋሪው አህመድ አብደላ እሳተ ገሞራው በተከሰተበት ጊዜ ከፍተኛ ፍንዳታ መሰማቱን ጠቅሰዋል። አያይዘውም ከጭሱና አመዱ ጋር ቦምብ የተወረወረና የፈነዳ ነበር የሚመስለው ብለዋል። ይህን ተከትሎ አካባቢው ከፍተኛ አመድ መልበሱንም አረጋግጠዋል። ወደ ዳሎልና በተለያዩ ሰሜናዊ አፋር ክፍል ጉብኝት የሚያካሂዱ የአገር ውስጥና የውጭ ጎብኚዎች እንቅስቃሴያቸው በዚሁ ምክንያት መስተጓጎሉ የተነገረ ሲሆን እንስሳት እንስሳቱ የሚበሉት ቅጠላቅጠል ና የግጦሽ ስፍራም አመድና አቧራ ለብሷል። ይህም እንስሳቱን ምግብ ሊያሳጣ ይችላል የሚል ስጋትን ፈጥሯል። ለ12000 ዓመታት ያህል አንቀላፍቶ ነበር የተባለው እሳተ ገሞራ በፈነዳበት ወቅት በወሎ በሰሜናዊ ትግራይ ና በጅቡቲ አካባቢ መጠነኛ የመሬት እንቅስቃሴ መሰማቱም ታውቋል። ክስተቱ ተከትሎ ወደ ሰማይ ሲት ጎለጎል የነበረው ነጭ ሳይሆን ጨለማን የለበሰ ጢስና አመድ ነበር ተብሏል።